ኢትዮ አዲስ 13 ነው እና እስትልን የተከበራችሁ አድማጮቻችን፣ በዛሬው የመረጃ ሰዓታችን በኢትዮጵያ የአትሌቲክስ ታሪክ ላይ በደማቁ ስሟን የጻፈች ገለቴ፣ በተለይም ደግሞ አይዞሽ ገለቴ በሚለው የአትሌት ቀነኒሳ ንግግር የምናቃት ዛሬ በኢቢኤስ ሰይፉ ላይ ቀርባ አስር የመኖሪያ ቤትና አራት መኪናዋን በገዛ ባሏ በግፍ እንደተነጠቀች ተናግራለች ውክልና ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ጭፍየ ነው ለአንድ አመት ያክል ሩጫ ያቆመችው በእርሱ ምክንያት እንደሆነም ተናግራለች። አክላም የግድያ ሙከሮች ተደርገውባት እንደነበረ ማብራርታለች። በሩጫ ሕይወቴ ላይ አሁን አንድ አመት አክል ሰይፉ፣ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ ይሄን ደረሽበት በወንጀል ከሰስኩት። እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። የገለቴ እናትም በልጇ ላይ የግድያ ሙከራ እንደደረሰባት ስትሰማ እኔንም ሀገርሽንም ህዝብሽንም አስጠርተሻል፣ እንዴት ለምኛ ያሳደግኩሽ ልጄ ትሞችብኛለሽ በማለት በእግሯ ላይ ወድቃ ሩጫውን እንድታቆም ተማጽናታለች የተነሳ እናቴ ልጄ ከምትሞችብኝ፣ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሹ፣ ዛሬ ደግሞ ህዝብሽን አገልግልሻል፣ አገርሽን አገልግልሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደግኩ ልጄ እኔንም አስጠርተሽኛል፣ ከምትሞችብኝ በጡቴ ይዤሻለሁ፣ በቃ ሩጫሽን አቁሚ ስትለኝ ወደ ቤት የገብቼ ቁጭ ብዬ ነው አልኩት። ይህም ሁሉ በደሏንም ለመጀመሪያ ጊዜ ሚዲያ ላይ ማውጣቷን አሳውቃለች። እኔ የመጀመሪያ ጊዜ ነው አሁን መጥቼ ሰባት አመት ትዕግስት በኋላ ነው እና ሚዲያ አሁን መጥቼ የሚተነፍሰው ታግሼ ጨርሼ እስከ ሰበር ድረስ ደርሼ አንድ ቤት ብቻ ቀርቶ ለሰው ጥሩ ነገር ባደረግኩ እንዴት በእኔ ላይ መጥፎ ነገር ይደረግብኛል? ሀገሬን አሳውቄ ህዝቤን አስጠርቼ ያፈራሁት ንብረት ተወስዶብኝ አንድ የቀረችኝ ቤቴ ልትወሰድብኝ ነው እና ሜዳ ላይ ወደቂ ነው ወይ የምትሉኝ? ብላ የኢትዮጵያ ህዝብ ትማጸናለች። አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄን ሁሉ ንብረት አፍርቼ ሀገሬን አስጠርቼ ህዝቤን አስጠርቼ ለሀገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ ሀገሬን አስጠርቼ ጎዳና ላይ ሊወጣኩኝ ያለሁት እኮ አሁን አንድ ቤት ላይ ፍርድ ማስጣት ማለት ህሊና ከህሊና ውጪ ከጎዳና ላይ ሊወጣ ነው አሁን። እኔ ሀገሬንና ህዝቡን እወዳለሁ፣ ህዝቡም እኔን ይወደኛል። ነገር ግን አሁን እየተደረገብኝ ያለው ነገር ከሀገር እንድወጣ ነው። እኔ ደግሞ ከሀገር አልወጣም፣ የሀገሬን ባንዲራ ለብሼ ሀገሬ ላይ ነው መሞት የምፈልገው ብላለች። የሀገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። ሀገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ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 አቀርባለሁ። በዚህም ሁኔታ ነገሮች ከተስተካከሉ ግን ወደ ሩጫ ለመመለስ ብዙ ምንም አይከብድም። ለዚህ ነው በቃ በጾም ጸሎት ነው የሚያሳልፈው። ሰውነቴ እንደምታየኝ ነው።